ዶናልድ ትራምፕና ፑቲን ኢትዮጵያ ላይ አይናቸውን ማቅላት ጀመሩ። ለምን ቢባልም ኢትዮጵያ ለዘመናት ታይቶ ተሰምቶ የማይታወቅ አምቦ ላይ የሚገኘው ግዙፉ የጦር መሳሪያ ማምረቻ ኢንዳስትሪም የክላሽ ተተኳሾችን፣ የብሬን ተተኳሾችን፣ የስናይፐር ተተኳሾችንና የዱሽቃ ተተኳሾችን ከዛሬ ጀምሮ ማምረት ጀምሯል። የሀገር ውስጥ ፍጆታውን አጠናቅቆ ለዓለም አቀፍ ገበያዎች ሁሉ በብቃትና በብዛት ማድረስ እንደሚችልም ጠቅላይ ሚኒስትር ዶክተር አብይ አህመድ ይፋ አድርገዋል። አሁን ፑቲን ወደ ኢትዮጵያ አይኖችን ማቅላትና እጣቱን መቀሰር ይጀምራል። ለምን መሰላችሁ? እስካሁን ኢትዮጵያ የጦር መሳሪያ ተተኳሾችን እና የጦር መሳሪያዎችን የምትገዛው ከሩሲያ ነበር። ከዚህ በኋላ ሩሲያ ውስጥ ምንም አይነት የጦር መሳሪያ ግዥ ኢትዮጵያ አትፈጽምም። ራሳችን ችለናል። በምስራቅ አፍሪካ ውስጥ ኢትዮጵያን የሚገዳደር ምንም አይነት ኃይል የለም። ኢሳያስ አፈወርቄ ቀድሞ እጅ ሰጥቶ እጁን አጣጥፎ ቁጭ ብሏል። በረሃ ሙቀት የጨረሳቸውም የቆዩም ያረጁ ያፈጁ ወታደሮችን ሰብስቦ እንዲሁም ጥሪ አድርጎ ሙከራ አድርጎ ነበር። አሁን ይሄን ነገር ሲያይ ኢሳያስ አፈወርቄ ጸጥ ብሏል። የሶማሌው ፕሬዚዳንትም አይታችሁታል። አላዋጣኝም፣ ይቅርበለኝ አብይ ይቅር በላይ ብሎ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ታርቋል። ምስራቅ አፍሪካ ውስጥ ምንም ኢትዮጵያን ለመገዳደር የሚችል ማንም ሰው የለም። ምናልባት ከአፍሪካ ሀገር ውስጥ ኢትዮጵያን እገዳደራለሁ የምትለው የሰሜን አፍሪካዋ ግብጽ ነበረች። ግብጽም ልክ ልኳን ተነግሯት ሁሉን ነገር አይታ የኢትዮጵያን ዝግጅት የኢትዮጵያን አቅምና ኃይል ስለተረዳች አሁን አርፋ ቁጭ ብላ ኢትዮጵያን በዙሪያዋን በመዞር ብቻ በሳይበርና በተለያዩ ትንኮሳዎች እንዲሁም በአሻጥር ኢትዮጵያን ለመውጋት ከማሰብ ውጭ ፊት ለፊት ወታ ኢትዮጵያን የምትዋጋበት ምንም አይነት ምክንያት የለም ማለት ነው። አሁን እኮ የሚባለው እንደውም በሚስጥር ተይዞ ነው እንጂ ኢትዮጵያ የባላስቲክ ሚሳይል ማምረቻዎችና የኒውክሌር ጣቢያም የገነባች ነው በውስጥ የሚባል ነገር አለ። ለምሳሌ አሁን አምቦ ላይ የተገነባውን የጦር መሳሪያ እና ዛሬ ተመርቆ ይፋ የሆነው የጦር መሳሪያ ማምረቻ ፋብሪካ ማንም በዚህ ሰዓት በዚህ ቀን ተጀምሯል ያለ የለም። የፋብሪካው ስራ ሲጀምርና ተተኳሾችን ማምረት ሲጀምር ጠቅላይ ሚኒስትራችን በመድረክ ወጥተው አበሰሩን። ስለዚህ በሴክሬት የሚባለው ነገር ምንድን ነው? አሁን ኢትዮጵያ ውስጥ የኒውክሌር ማብላያ ሁሉ ውስጥ ለውስጥ ተጀምሯል፣ የባላስቲክ ሚሳይሎችን ሁሉ የሚያመርት ሌላ ሁሉ ብዙ ነገር ተጀምሯል ነው እና፣ ታላቅ ነበርን ታላቅ እንሆናለን ማለት እኮ ይሄ ነው ከዚህ በላይ ምን አለ እንግዲህ። ታላቅ ነበር ታላቅ እንሆናለን የሚባለው ጽንሰ ሐሳብ በአንደኛው ክፍለ ዘመን እንግዲህ፣ በዚህ ዘመን፣ በእኛ ዘመን አይተነዋል ማለት ነው። ይሄ ከዚህ በፊት እና አጼ ቴዎድሮስ ኢትዮጵያ ውስጥ የጦር መሳሪያ ለማመረት ሞክረው ነበር። አንዴ የሚተኩስ መድፍ ነው። አንዴ ከተኮሰ በኋላ ድጋሚ ተተኳሽም የለውም። አንዴ ተኩሶ እጅ ወደ ላይ ብሎ እጅ መስጠት ብቻ ነው። አሁን ግን የኢትዮጵያ መንግስት የሚያመርተው የጦር መሳሪያ የፈለገው ያክል ጥላት ቢመጣ አስተማማኝ ደረጃ ላይ ያ ለለውጭ ለውጭ ገበያ ሁሉ የሚተርፍ ኤክስፖርት የሚደረግ ማለት ነው። እስካሁን ኢትዮጵያ ኤክስፖርት ላይ ዲፔንድ ሆነ ያለችው በቡና በጥራጥሬ በትንንሽ ነገሮች ነበር። አሁን ግን በትልልቅ የጦር መሳሪያዎች ይሄ እንግዲህ ወደፊት ባላስቲክ ሚሳኤል ምናምን ትልልቅ የጦር መሳሪያዎችን መስራት ስትጀምር ደግሞ በቢሊዮን የሚቆጠር ዶላር ነው ማለት ነው ወደ ኢትዮጵያ የሚገባው። አሁን ኢትዮጵያ የቀራት አንድ አንድ ቁልፍ ነገር አለ፣ ነዳጅ ነው። ነዳጅ ነዳጅ ነዳጅ በጣም ይሄ ኢትዮጵያን ወደ ኋላ የጎተታት። በተለያዩ የኢትዮጵያ ከተሞች ብታዩ የነዳጅ ሰልፍ በጣም ከፍተኛ ችግር። የኢትዮጵያን ኢኮኖሚ በነዳጅ ድጎማ የጀርባ አጥንቷን የኢትዮጵያን የሰበራት ያደቀቃት ነዳጅ ነው። እንደምንም አሁን ይሄ ነዳጅ ተፈልጎ ተቆፍሮም መውጣት አለበት። ሁለተኛው ለኢትዮጵያ በጣም አስፈላጊ መሳካት ያለበት ወደብ ነው። ወደብ ኤርትራ አሰብን ትሰጣለች። ሳትወድ በግዶ የጊዜ ጉዳይ ነው ብለዋል ጠቅላይ ሚኒስትሩ፣ ፊልድ ማርሻሉን የጊዜ ጉዳይ ነው ብለዋል። በአጭር ጊዜ ውስጥ ኢትዮጵያ የወደብ ባለቤት ትሆናለች። የሶማሌ መንግስት በርበራ ወደብን ሰጥቷል፣ እንደሰጠ ነው። ምክንያቱም አየው። ትንሽ ተቆጣ፣ አኮረፈ፣ ገጭ ገጭ አለ። ባለፈው የአፍሪካ ህብረት ስብሰባ ላይ አዲስ አበባ አንዳንድ ነገሮችን አደረገ እንደማያዋጣው ሲያውቅ አሁን ከአብቾ እግር ስር ወድቋል። እሱ እጅ ሰጥቷል። ስለዚህ የበርበራ ወደብ ተይዟል። አሁን ትንሽ አሰብ የሚባለው ኢሳያስ የሚባለው ሽማግሌ ሰውዬ ነው እያስቸገረ ያለው የኤርትራ ከተማን ለዘመናት የአዋፋት ማደሪያ ትልልቅ ህንፃዎችን ብታያቸው በሙሉ አዋፋት ቤት ሰርተው ጎጆ ሰርተው ቁጭ ብለውበታት ለዘመናት ከጣሊያን ዘመነ መንግስት ጀምሮ እስካሁን ድረስ ታድሶ ቀለም ተቀብቶ የማያውቅ ህንፃ ያለበት ሰው የሌለበት ተዘግቶ የሚውል የሚያድር ህንፃ ኢንተርኔት የሌለበት የሌለበት ሀገር መብራት ውሃ በአግባቡ የሌለበት ሀገር፣ በቃ የተቆለፈች ሀገር ላንድ ሎክድ። ላንድ ሎክድ እንኳን ሌላ ነው ትርጉሙ። ገቨርንመንት ሎክድ በቃ ኢሳያስ ሎክድ ነው እንጂ ኢሳያስ ሎክድ የሚል ስም ወጥቶላታል። ኤርትራ ሎክድ አርጓት። የኤርትራ ፖለቲከኞችን በየዩቲዩቡ በየቲክቶኩ ብትሰሟቸው እኛ አንድ ክልል ሆነን ከኢትዮጵያ ጋር እንኑር ወደ ኢትዮጵያ እንምጣ እያሉት ወትሮም እኮ የማይሆን ግንጠላ ነው የተገነጠሉትና ኤርትራ በመገንጠሏ ራሷን ጎርታ ኢትዮጵያንም በድጋሚ ለመጉዳት የጣረች ሀገር በዓለም አቀፍ ደረጃ ብትኖር ኤርትራ ናት። ምንም በነፃነቷ ያልተጠቀመች ጥቅም። አንዳንዴ እኮ ነፃነት ሲባል ጥቅም ይዞ ሊመጣ ይገባል። ምንም አይነት ጥቅም ያላገኘች ማለት ነው። አሁን አሰብና ምጽዋ የሚባሉትን ወደቦች፣ የባህር በሮች ቆልፋ ቁጭ አድርጋቸዋለች። ለምን? ማንም አይጠቀማቸውም፣ ደግሞ ከኢትዮጵያ ውጭ ምንም ጥቅም የማይሰጡ ቦታዎች ናቸው። እና ኢትዮጵያ ከዚህ ደርሳለች። ገና አሁን የምናየው ጅማሮ ነው። ከዚህ በላይ ብዙ ብዙ ብዙ ነው የታቀደው። እስኪ ይህን የዩቲዩብ ቻናል እስኪ ሰብስክራይብ አድርጉት እስኪ ሁሌም ብንቃወም ብንቃወም ብንሳደብ ብንሳደብ ምን ለውጥ አመጣን? እስኪ ሰፖርት ደሞ እናድርግ እስኪ እና ሰብስክራይብ አድርጉት ቻናሉን ለማለት ነው። ምንም የሚጎዳ ነገር የለውም ሰብስክራይብ ማድረግ፣ አሁን ከኪሳችሁ ገንዘብ አይቀንስ፣ ምን ችግር አለው? የኛ ዩትብ ቻናል ከፍ ቢል ስለ ኢትዮጵያ ነው ያወራ ነው፣ ስለ ሀገራችን ነው ያወራ ነው። ምን የተለየ ኢትዮጵያ ላይ ኔጌቲቭ ነገር የሚያመጣ ኔጌቲቭ ኢምፓክት የሚያመጣ አላወራንም። ቴንኪ ለማለት ነው ሰብስክራይብ የምታደርጉኝ ሞቲቬት እያረኳቸው ነው።